ከሰዎቹ ጋር ስለዛ ነው እንጂ ይመጣልን ነበረ። እንግዲህ ሀይሚና ሀይሚ ያደረገችው ማሮቼ እንግዲህ እንደታም እንደሚታወቀው እኔ ጊባዊ አዘጋጅቼ ነበረ። አምስት መቶ ብር መሸለም ካለባች ተሸለሙ። በእግዚአብሔር በአላህ በማርያም በምን ብዬ ለፈለፍኩ ለፈለፍኩ። እናንተም አንድ ሺህ ላይክ ለአንቺ አናረግም ብላችሁ ኮራችሁ። እኔ ግን ይብላኝ ለእናንተ። ይኸው አምስት መቶ ብር ነው። ይኸውላችሁ አንድ ሁለት ሶስት አራት አምስት ገበያዊውን አላሸንፍም ብላችኋል። ዛሬ ዛሬ እቺ እድል ዛሬ ነው ያላችሁ። እቺ እድል ዛሬ ነው ያላችሁ። ቹት ቁጭ አርጊያታለሁ። እቺ እድል ዛሬ ነው ያላችሁ። ዛሬ ይሄ ቪዲዮ አንድ ሺ ካልገባ ነገ ሂጄ በርገር ማ ማረግበት ማ አንድ በርገሪ በርገር በ500 ምርጥ በርገር አለኝ አስፈት ምርጥ ያበደ በርገር አረግበት። ዛሬ እድሉን ተጠቀሙበት። ሌላው ቤተሰብ እንግዲህ ዛሬ የመጣውት ነገር ሀይሚዬ ና ብሩኬ እንግዲህ በራሳቸው ቤት አልመጡም። እንግዲህ ዛሬ ያልመጡበትን ነገር ልንገራችሁ። ሀይሚ መታለች በዛ ልጅ ቤት ሄኖክ ነው ሄኖክ የሚባል ልጅ መታል። ብሩኬ ትንሽ ፕሮግራም አለበት የራስ የሆነ ፕሮግራም ከጓደኞች ጋር አለ። ለዛ ነው ብሩኬ ያልተገኘው ዛሬ ማለት ነው። እና ዛሬ ሀይሚዬ እንግዲህ ከብሩክ ተለይታ ከብሩክ ተለይታ እንግዲህ ከብሩክ ተለይታ ስልክ እየተደወለ እያስቸገረኝ እኮ ነው። ከልጁ ጋር መታለች። እንግዲህ ዛሬ እኔ ወይዘሮ ሜሮን ትሙት እላቸዋለሁ። ሀይሚ ዛሬ የተናገረች ንግግር በጣም የሚጣፍጥ በጣም የሚያስቅ ነበረ። እኔ በጣም አስቆ ያየሁት ልጁ ሳየው አሁን ለሀይሚ ነው ለብሩኬ ጥሩ ይመስላል። እንግዲህ መጀመሪያውኑ ዝም ብሎ ነው እንጂ አርፎ ከሀይሚዬ ጋር ፒስ ቢበጥር ደስ ይል ነበረ። እንዴ የተነሳ ነገር ሀይሚዬ ስታይሉ አለውጣ። ዛሬ እናትዬ ከኋላ ነው ፎቶ ራሱ የተደረገው። ይሄ ተምዲኑ ከኋላ ነው የተደረገው፣ በጣም ያሳቀኝ። በጣም ነው የሚያምረው። የሚያምረው ሀይሚዬ ያምራል። ያምራል ቀለሙ በጣም ያምራል። እኔ ራሱ አሁን ጸጉሬን ቀለም ላስቀባው ነው። ለዛ ነው ብትንትን ያሉ እስኪ ልሞክር፣ አዲስ ቀለም ደግሞ። እኔ ቀይ ስለሆንኩ ደግሞ እንደዚህ የሚያምራል ያምራል ይሉኛል ግን እና የሀይሚ ቀለም አይታቸውን አያምርም እስቲ እስቲ አሳባስቴ ስ ንገሩኝ የሀይሚ የፀጉሯ ቀለም ዛሬ ለወጥችው ያምራል አያምርም እንዴ ለኔ ግን አምሮኛል በጣም ደስ ላኔ እንደዛ አቀባለሁ እግዚአብሔር በጣም ነው የሚያምረው በጣም ያምራል ስታይሉ የሆነ በቃ ደስ የሚራውን የመጣ ፋሽን ነው አዲስ አበባ ላይ ፋሽን ነው። ቀለም ማለት ነው በጣም ነው የሚያምረው። ይመችሽ ሀይሚዬ። እንግዲህ ዛሬ እኔ በጣም ነው ደስ ያለኝ፣ ስለ አየሁሽ ደስ ብሎኛል። ቀብራራው ግን ዛሬ ቀብረር ብሎ የራሱ እንትን ከጓደኞቹ ጋር ስለዛ ነው እንጂ ይመጣልን ነበረ። እንግዲህ ሀይሚና ሀይሚ ያደረገችው ፕራንክ ምንም አልፈራም ልጁ። በጣም የገረመኝ ነገር ደግሞ ቤተሰብ ምንድን ነው፣ ሀይሚ በፕራንክ እየተበለጠች ነው። ምን ጉር ነው? እንደ ልጁ ራሱ እኮ አረ እንደ ድሮ እኮ አንቺ እንዲህ ነበርሽ። አሁን እኮ ምን ሆነሽ ነው እንደዚህ ሆንሽ? በነገራችን ላይ ኮካ በጣም ነው የምወደው። ቤተሰብ ኮካ አጠገቤ ቁጭ አድርጊ። ተጠው ነው ማለት ነው። ምን ይሻለኝ በእናታችሁ ምከሩኝ። በጣም ነው ኮካ የምወደው። ማርያምን እስፖርት እኮ በጣም ነው የምሰራው። ወይ ሸንቀጥ ብዬላችሁ ቦርጬ ጠፍቶ ቃሽን ግጣታውም አንገቴ እንኳን ይውት በማርያም እንዴት እንደወጣ ድሮ እንደዚህ ነበር። አሁን ግን እንደዚህ ወጣ። በጣም ነው የምሰራው። ዛሬ ትንሽ ስላምን አይ አይኔ ራሱ አብጧል ትንሽ አሞኛል። ለዛ ነው ስፖርት ያለርኩት እንጂ ስፖርት እሰራለሁ። ቤተሰብ እና ሀይሚዬም እንግዲህ በቅርቡ ስፖርት ጀምራለሁ ብላለች። ስፖርት ጀምራለች እና ትዬ ሀይሚዬ አይታችሁ አነጥጣለች። አይ ማሻአላ ማሻአላ ተተቶ ብለናል። ነጥጥ ያለች ጉንጮ ሎ ከኋላ ራሱ እንደዚህ ይሎላል። እውነት ነው እምላችሁ፣ በጣም አምሮባታል፣ በጣም ቆንጆ ሆናለች። ከአይን ይጠብቃት የኛን የኛን እህታችንን እና ቡራ ራሱ ቡራ እኔ ቡራ ቀንስ ነው የምለው። ማርያም አንዴ ደግሞ ቡራ ጸጉርን ቀንሰው፣ ጸጉር በጣም በዛ ረዘመ። ማርያምን ምን የሆነ ጎ እንትን አስመሰለው እኮ የሆነ ከጺሙ ጋር የሆነ ትልቅ ግዙፍ ሰውዬ፣ ወፍራም ሰውዬ ጸጉሩን አስቀንሰው ጸጉሩን አስቀንሰው፣ ቡራዬ ስፖርትን ዋናህን ቀጥቅጠው። ዋና እየሰራ ነው። ትናንትናም ዋና ነበርክ፣ ዛሬም ዋና ነበርክ። ዋናም እንደ ከጓደኞቹ ከንድቅ እናውቃለን። ግን በቃ በደንብ ዋኝ፣ ራስን እንትን ኮንትሮል አድርገን ቀንስ። ይህን ቪዲዮ በደንብ አድርጋችሁ ለቡሩክ ያደርሱልኝ። ማርያምን ጸጉሩን ይቀነስ፣ ጸጉሩ በጣም በዛ። እንደዚህ ብሎ እንደሆነ እንትን መሰለ እኮ አስቀንሶት። የሆነ የድሮ የሆነ ባለፈው የሆነ ሳለ ታስታውሳላችሁ? የሆነ ሳለ ከሶስት ከአምስት ከስድስት ወር በፊት ብዙም ሳይበዛ ደስ የሚል እንትን አለው። አሁን የብሩኬ ምንድን እንደዚህ መጥቶ እንደዚህ ግልብጥ ብሎ በዛ። መቀነስ አለብን፣ ሀይሜ ነገር ሺ ትንሽ እንዲቀነስ ደግሞ እንዴና፣ ቡራዬ ያረተው ሰውነትን ሴክሲ ባዶችን አምጣ። ምንድን ነው እንደዚህ ዝብዝብ። ብዙ አትወፍራባት። ጥሩ አይደለም። ብዙ ውፍረት አያምርም። ስለዚህ አንተ ደግሞ የሚያምር ቁመና ያለህ ረጅም ነህ ማሻአላ፣ ቁመናክ ያበደ ነው። ያበደ ቁመና ላይ ያበደ ቅርጽ ማምጣት ስትችል ውፍረት በውፍረት ለምን ወንድሜ? ደ ኦ ጉድ እኮ ነው። ቤተሰብ እና ውዶቼ፣ አስቴት ነው የተናገርኩት። አስቴት መናገር መብታችን እንደሆነ ታውቃላችሁ አይደለ? ሃይሚዬ፣ የኔ ንግስት፣ የኔ ቆንጆ፣ የኔ ማር፣ የኔ ውድ፣ ዛሬ አምሮብሻል የፀጉር ስታይሉ። አይ፣ አይ ላይክ ዚስ ቡራ ፀጉርን ተቆረጥ። ትንሽ ቀንሰው ቀንሰው ነግሬሀለሁ። ቀንሰ ካልመጣ ነግሬሀለሁ። ለማንኛውም ለማንኛም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው፣ ባይ ባይ።